ሰላም ሰላም እንዴት ናችሁ? ደህና ናችሁ? መግባት መውጣት ሁሉ ሰላም ነው? አላ ወይት ወንድሞች ሁላችሁ ሰላም ናችሁ? እኔ ትላንትና በለቀኩት ቪዲዮ ሴትዮዋን መተሽ ብላችሁ ኮሜንት ላይ ገብታችሁ ብዙ ነገር ያላችሁ ልጆች እግዚአብሔርም ይቀርባላችሁ። እናንተም ደግሞ እሲ እግዚአብሔርም በይ። እንደምታስቡት አይደለም፣ እጅ ውሃ ስለነበረ ለአነቃት ነው። ሴትዮዋ ተኝታ እንቅልፍ አዳፍቷት አይደለም ድማን ነው መታታል መጻ ልጅ እኛ ብቻ ስናስበው ሰራተኛ ብቻ የሚበደን ነው የሚመስልና አይደለም እኮ ሰራተኛም ላስር ይበድላል። ሰራተኛም እኮ አደራውም ቅር ጥፍጥፍ አድርጎ ይበላል። እቺ ታማሚ ሰው ነው መሰለኝ የምትካደመው፣ ታማሚውን አሮጊቱን ብዙም አያስታውቅም፣ ግን ይሄ ያጎረሰ እጅ መንከስ ነው። ቤቷ ላይ የኖረች እየበላች እየጠጣች ይህን ሰውነት ይዛ ወዲህ ወዳ ወዝ ወዝ ስትል የእሷ ማንነትና ሰውነት አቋም ከእሷ ጋር የሚቀጥል ይመስላታል። ፈጣሪ ኮ ምን ይሳነዋል? አዳሩ ድረስ ራሱ ቀን ሙሉ ድረስ እኮ እንደ ፋሰል ሊያቀንስ ይችላል። ለምን ለምን እንደዚህ ቆሻሻ ተግባር ይፈጠራል? ለምን ታረጋላችሁ እንደዚህ ሌሎቻችን ሰው ቤት ተቀጥረን እንድንሰራ የሰውን አማና ሀላፍትና ወዘን እንድንሰራ ጫና ትፈጥሩብናላችሁ። አንቺና አምሳዮችሽ ለምን ለምንድን ነው አማና የምትበሉት? እቺ ሴትዮ ለአንቺ አደራ ናት። ከአድማ ተብለሽ አለ የጎደለሽ ነገር ይሄ የጎደለኝ ብለሽ ልጆች ካሏት ወገን ካላት ንገሪ እንጂ ለምን ትመቻታለሽ እንደዚህ? ለምን የፈጠረሽ አምላክ እኮ ከላይ ያለው የዓለማቱ ጌታ እኮ ያያል። እሷ ባትናገር ይሄኔ፣ ወይ ተናጋሪ አይደለችም ምላሷ የተሳሰረ ሰው ትሆናለች። ይሄ ሁሉ ለምን? ይሄ ሁሉ ለምን? ጥፊ ለምን? አጠገብሽ አስቀምጠሽ፣ ካሜራ አስቀምጠሽ፣ እጅሽ ቆረጥ የፈለገን ብትበድልሽ፣ እንደዚህ በተቀመጠችበት ብትበድልሽ ራሱ በጥፊ ማለት አልነበረብሽም። የምር እኔ በጣም ላይ ተሰማኝ፣ በጣም የሌለ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? መግባት መውጣት ሁሉ ሰላም ነው? አላ ወይት ወንድሞች ሁላችሁ ሰላም ናችሁ። እኔ ትላንትና በለቀኩት ቪዲዮ ሴትዮዋን አመተሽ ብላችሁ ኮመንት ላይ ገብታችሁ ብዙ ነገር ያላችሁ ልጆች እግዚአብሔር የሚቀርባላችሁ እናንተንም እናንተም ደግሞ እስኪ እግዚአብሔርን በይ፣ እንደምታስቡት አይደለም፣ እጄ ውሃ ስለነበረ ላነቃት ነው ሴትያ ተኝተ እንቅልፍ አዳፍቷት አይደለ። እንዲህ ማንን ነው የምታታልዩ? ህፃ ልጅ የለም፣ ሁሉም እዚ ከሀምሳ ዓመት በላይ እየዘለለ ነው ያለው። እሺ ግማቷ ማንን ነው የምታታልዩ? ካሜራ ካናትሽ ተደቅኖ፣ አንቺ የስልክሽን ካሜራ ከፍተሽ ማጅራቷን በጠፊ ስትመች እኮ ነው። እህን አንድ ሰው አስፈራርቶች ነው አንድ ሰው እንግዲህ እንትን ብሎች ነው። የታባሽ እኔ ቪዲዮን ያየሰው ሁሉ ይሄ ምንድን ነው? ለምንድነው እንደዚህ የምታደርገው? ሴትዮ ሰው የላትም ወይ? የሚቆጣጠር ሰው የላትም ወይ? ስንት ጥያቄ ነው የሚደርስብን እኛ፣ እንደገና እንዲህ አይነት ጋጦጥ ስራ በምትሰሩ ሰዎች ላይ እቤት ውስጥ እረፍት የሌላቸው ደሞዝ የሚከለከሉ ብዙ ልጆች አሉ። እነሱ እነሱ ላይ ተጽዕኖ ታመጫለሽ። አንቺ አያ እነሱ ላይ ተጽዕኖ ታመጫለሽ። እሺ እኔ እንደው ጉዳት ደረሰብኝ አልበል ግን ሰዎቼ ውጭ የሚያዩትን ነገር መንገድ ላይ የሚያዩትን ነገር እየመጡ እኔን ጥያቄ የሚጠይቁኝ በጥያቄ ጭንቅላቴን የሚያዞሩኝ፣ ሱሱ ይገባሻል። እኔ ስራሴን አሳልፌ አልሰጥም። የእነሱንም አነካም የእኔንም እንዲነኩ አልፈልግም። ትንሽ ስተታለ የምንነጋገረው ተነጋግረ እና እንትን እንላለን። እንዲጨቁንኝም እንዲጨቆንም አልፈልግም። እሺ፣ እንደኔ ያኑ ልጆችስ በስንት ኮንትራት ቤት የሚሰቃዩ እረፍት የሌላቸው ስንት ጩኸት ስንት ዱላ የሚያስተናገዱ ልጆች እነሱ ላይ ተጽዕኖ እንደተጨመርሽ ታውቂያለሽ። እነሱ ላይ በእድሜያቸው ላይ እንደተጫወተሽ ታውቂያለሽ። ተይ እንጂ አልመታዋ ጀዋ እውይ እውይውይ ለመጡ አፋፋችን ላይ አደቅኝልንም